ወጣት ሀይረዲን ሁሴን ከአራት አመታት በፊት ነው ከከፍተኛ ትምህርት ተቋም የተመረቀው። ባለፉት አመታት የተለያዩ ስራዎችን ፈልግ ያለው ያገኘውትንም ለመስራት ሞክር ያለው። ያለም ባለ ታሪካችንን ያገኘነው በርካቶች ጥረታቸውን አሻግረው ባዩባት በዚያች የአራት ኪሎ የጋዜጣ አንቢያቢያኑ ስፍራ ነው። ከተማርኩትም አንጻር ወይም ደግሞ አሁን ላይ ካለው ኢኮኖሚ አንጻር ምናምን ያው ራስን ማሻሻል ብዙ ነገር ይጠበቅብናል ን ከአንድ ስራ የተለያየ ስራዎችን እየሰሩ ራስን ለማገዝ ቤተሰብንም ሀገርንም ለማገዝ ያው የሚቻለኝን እያደረግኩ ነው ያለሁት። ለዛ ደግሞ ያው የስራ እድል ያስፈልጋል። በዛ ያው ባለው እየጣርን የሞከርን ነው ያለው። ስራ መፈለግ፣ ትምህርት የጨረሰውም ያቋርጠውም የጋራ መስመር ሆኖ ሊገኙ ይችላል። ኢትዮጵያ ውስጥ እየተሰሩ የሚገኙ የተለያዩ ፕሮጀክቶች ደግሞ ለመሰል የወጣቱ የስራ ፍላጎት ምላሽ የሚሰጡ ናቸው። አንድ ሰው ከሀገሩ ቢወጣ ምን ያህል ሰዓቶችን ይሰራል? የተቀየረ ሀገር ላይ የለማ ሀገር ላይ እነዚያን ሁሉ ታይም ኢንቨስት ያደርጋል። 14 ሰዓት፣ 15 ሰዓት፣ 18 ሰዓት ሁሉ የሚሰሩ አሉ። ሶ እኛ ሀገር ላይ ደግሞ ብዙ ያልሰሩ ስራዎች አሉ። ባለ ብዙ አመታት በድህነት በችግር፣ በተለያዩ ችግር ውስጥ የቆየችው በኢንቨስትመንት እጦት ነው ብዬ የማስበው መሰራት ስለታሰቡ በጣም ደስ የሚል ስሜት ነው። ከድህነትም የምንወጣበት ፕሮጀክቱ ሲያልቅ ደግሞ ስራዎችም ስራ የሚያገኙበት ሀገርም ወደ እድገትና ሰላም የሚወጣበት አጋጣሚ ስለሚፈጥር ደስ ይለኛል ማለት ነው። ይህንን ክፍተት በብዙ የሚደፍኑ የ30 ቢሊዮን ዶላር ፕሮጀክቶች በኢትዮጵያ መሰራት ጀምረዋል። ይህ ቁጥር ከ15 ዓመታት በፊት የኢትዮጵያ ጥቅል ምርት ዛሬ ላይ የዓለም ኢኮኖሚ ቁጥራዊ መረጃዎች እንደሚያሳዩት ደግሞ የ2025 አጠቃላይ የሀገሪቱን ጥቅል ምርት አንድ አራተኛ ማለት ነው። ይህ ለኢትዮጵያውያን በብዙ መልኩ ሊተረጎም የሚችል አይነተ ብዙ ጥቅም ያለው መሆኑን የሚያስረዱት በከተማና መሰረተ ልማት ሚኒስቴር የፖሊሲ አማካሪው ዶክተር ያሬድ ተሾመ ቀዳሚውን ይመዛሉ። ባለፉት ዓመታት ለዚህ ቅድመ ዝግጅት መሰል ልምምዶችን ተመልክተናል የሚሉት አማካሪው እነዚህ ፕሮጀክቶች ገና በመሰራት ላይ ሳሉ የሚፈጥሩትን የስራ እድል ያነሳሉ። በመቶዎች የሚቆጠሩ ካምፓኒዎች ኢትዮጵያ ሀገር በቀል የሆኑ ካምፓኒዎች፣ ዲዛይነሮች፣ ኮንስትራክሽኖች በሺዎች በመቶ ሺዎች የሚቆጠሩ ስራ ፈላጊዎች በዚህ ውስጥ ቀን ተሌሊት የተለመደው የስራ ጊዜ ስንት ነው? ስምንት ሰዓት ነው አይደለም። በሶስት ዙር የመስራት ሀያ አራት ሰዓት የመስራት ባህል ስለዚህ የስነ ልቦና ወይ ደግሞ የማህበረሰብ አንትሮፖሎጂ የስራ ባህል ወርክማን ሽፓችን በጣም የተለወጠ ነው። ለፕሮጀክቱ አፈጻጸምም ጥራትም አስተዋጽኦ ያደርጋል። ይህንን ያክል የኢንቨስትመንት አቅም መሳብም ሆነ ወደ ስራ እንዲገባ የማድረጉ ተግባር በዋዛ የመጣ ለመሆኑን የሚያነሱት አማካሪው የተለወጠውን ባህል በማሳያነት ያስቀምጣሉ። ሀብትም ብቻ ሳይሆን ሀገርን ሲበላ የቆየውን ኋላቀር የስራ ባህልና የሙስና ሰንሰለት ለመበጠስ የተሄደበት ርቀት ህዳሴን ከፊት አስቀምጦ ዋስ ሆኖን ቀርቧል። ትልቁ ወቀሳ የነበረው የጥራትና የፍጥነት ጉዳይ ነው። እዛ ነበር የጥራትና የፍጥነቱ ጉዳይ። መሰረታዊ ምክንያቱ ደግሞ የሙስናና ተያያዥ ጉዳዮች ናቸው። የታላቁ ህዳሴ ግድብን ጨምሮ አገርን የመብላት አባዜ ውስጥ የነበረ ዘመን ነበር። ዛሬ ላይ አገርን ሳይሆን ፕሮጀክቱን በፍጥነት ጨርሶ ለአገር አሻራ የማስቀመጥ ሞሮፍ የሌጋሲ ይሄ ፕሮጀክት ማለቁ እንደ አገር የሚያመጣውን ብቻ እያየ መስራት። እንደዛ ከሆነ ስለሚከፈልህ ገንዘብ ወይ ደግሞ ስለተከፈለህ ገንዘብ አይደለም፣ ይሄ ፕሮጀክት ሲያልቅ ለአገሬ ምን ያመጣል? በሺዎች የሚወድቁለት ፕሮጀክት ነው የተፈጠረው። ዛሬ እንደ ታላቁ ሕዳሴ ግድብ ይህ በሀገሪቱ አጠቃላይ ምርት ላይ ከሚጨምረው በላይ የዜጎችን የሀገር ባለቤትነት በተግባር የሚያረጋግጥ ሆኖ ደግሞ በዘርፉ ተመራማሪ ይነሳል። ስራ ፍለጋ ለሚሰደደው ጥያቄ ምላሽ ማግኘት እንደሚችልም ያስረዳሉ። እነዚህ እነዚህ ነገሮች ሲደማመሩ በኢትዮጵያ ኢኮኖሚ ላይ በኢትዮጵያ አሴት ላይ ጂዲፒያችን ላይ አድ የሚያደርገው ነገር በጣም ከፍተኛ ነው። ተጨማሪ የዜጎችን የሚስራ እድል በሰፊው እናገኝበታለን። ወጣቶቻችን፣ ዜጎቻችን ሌላ ሀገር ላይ የሚሄዱት ሁሉ እዛ ፕሮጀክት ላይ ኢንጌጅ ይሆናሉ፣ ይሳተፋሉ። እዛ ውስጥ ፈጠራን መማር ፈጠራን መማር ብቻም ሳይሆን ቴክኖሎጂ ሽግግር ማድረግ አንዱ ፕሮጀክት ላይ ልምድ እንወስዳለን፣ ሌላውን ለመፈጸም እንጠቀምበታለን። ይሄ የተጀመረው በዚህ ፍጥነት ከሄድን ይላሉ እሳቸውም፣ የሀገራችን እጣፋንታ በልጆቹ እጅ ነው። አሁን ላይ ወደ ስራ የገቡት ፕሮጀክቶች አስቀድሞ መሰረት የተጣለላቸው ስለመሆናቸው ሲነሳ በስራ ባህልና በቴክኖሎጂ ሽግግር ኢኮኖሚው ላይ የሚፈጠረውን አቅም ያጎለብታሉ። አሁንም የኢትዮጵያ ብልጽግና አይቀሬ መሆኑን ያመላክታሉ። ከዚህ በኋላ ያለው ነገር መጨረስ የቻልካቸውን በተጨማሪ የቴክኖሎጂ በተጨማሪ አቅም እና ፈጣሪ አቅም ፈጣሪ አቅም እንለዋላል በዛ መልኩ መስፈንጠር መቻል አለብን። ስለዚህ በሚቀጥሉት አምስት ዓመታት፣ አስር ዓመታት ኢትዮጵያ እዚህ ደርሳለች ሲባል አንድ ነጥብ አምስት ቤቶችን እንገነባለን ሲባል አንድ ነጥብ አምስት ሚሊዮን ይሄ ምንድን ነው? ብዙ ሰው ሊያስደነግጠው ይችላል። ችለን ግን አይተናል፣ ተሰርቶ አሳይተናል። ስለዚህ አገር የምትገነባው እጅግ እጅግ መሰረታዊ የአገር ግንባታ መሰረቱ የማይፍረከረክ አገር የሚገነባው በእንደዚህ አይነት የፕሮጀክት አፈጻጸም በእንደዚህ አይነት የፖሊሲ ማዕቀፍ ስትራቴጂ የመፈጸም አቅም በራስ እውቀትና በራስ ህዝብ የሚሰሩ ስራዎች ናቸው። ዛሬ ላይ ወጣቱ ኃይል ለራስ ጥሪት ለሀገር አሻራ ማስቀመጥ የሚችልበት እድል እየሰፋ ስለመሆኑ ወጣቱ ሀይረዲን እነዚህ ፕሮጀክቶችን በማሳያነት ጠቅሶ የሰነቀውን ተስፋ አጋርቶናል። ይሄ እድል ደግሞ ይዞልን የሚመጣው ነገር ትልቅ ነገር ነው፣ ተስፋም አለው። ሀገራችን ተስፋ አላት። ጠቅላይ ሚኒስትሩ ደግሞ ያስጀመሩት ነገር ይሄ ትልቅ ነገር ነው፣ ለእኛ ትልቅ ተስፋ ያለው ነገር ነው እና በዚህ አጋጣሚ ላመሰግን ወዳለው ሶ በዚህ ልክ ደግሞ እኛ ደግሞ ጠንክረን ሰርተን ሀገራችንን መቀየር አለብን ብዬ አምናለሁ።